ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው ከሰዓቱ አበይት መረጃዎች ጋር፣ እኔ ደረጃ ሀብ ተወልድ ነኝ። እንደ መግቢያ በአስመራ የሚገኘውና ፕሬዚዳንት ኢሳያስ አፈወርቂን ሲያነጋግር የሚታየው ስታሊን ገብረስላሴ እንኳን ለዓመት የግንቦት ሃያ በዓል አደረሳችሁ በማለት ይህን ምስል አያይዞ መልእክት አስተላልፏል። ስታሊን በዚህ መልእክቱ የግንቦት ሃያ የድል በዓል በጦር መሳሪያና በጦር ብዛት ብቻ ለሚተማመኑ መሪዎች ጥሩ ትምህርት የሰጠ ነው። አሸናፊው ዓላማ ነው። ለዚህም የትግራይና የኤርትራ ለጋ ወጣቶች በጋራ የከፈሉት መስዋዕትነት በታሪክ የሚዘከርና ደርግም የማይረሳው ነው። ለሌሎችም አብነት ሆኖ ይቀጥላል፣ በማለት በማህበራዊ ትስስር ገጹ ላይ አካፍቷል። ተመልካቾቻችን፣ አድማጮቻችን ሌላው የዛሬውን ግንቦት አስመልክቶ መልእክት ያስተላለፈው የአሜሪካ መንግስት ነው። አዎ የአሜሪካ መንግስት ግንቦታያን አስመልክቶ ለኢትዮጵያ ህዝብ እንኳን አደረሳችሁ የሚል መልእክት አስተላልፈዋል። ግንቦታያን በማስመልከት የአሜሪካ ስቴት ዲፓርትመንት በአሜሪካ መንግስት ስም ለስራ4ተኛ የነጻነት ቀናችሁ እንኳን አደረሳችሁ ብለዋል። ከአሜሪካ የውጭ ጉዳይ ሚኒስቴር ከማርኮ ሮቢዮ ጽህፈት ቤት የወጣው መግለጫ ዩናይትድ ስቴትስ ከመቶ ዓመት በላይ የቆየውን ከኢትዮጵያ ጋር ያላትን የዲፕሎማሲያዊ ግንኙነት ታደንቃለች ተጨማሪ የብዙ ዓመታት ትብብርና ጓደኝነትንም በጉጉት ትጠብቃለች ብለዋል። ዩናይትድ ስቴትስ መንግስት በንግድና ኢንቨስትመንት የኢኮኖሚ እድገት ለማስተዋወቅና ሰላምን ለማራመድ በሚደረገው ጥረት ጨምሮ በሌሎች የጋራ ጉዳዮች ላይ ከኢትዮጵያ ጋር ለመስራት ዝግጁ ነው ሲልም መግለጫው አክሏል። በተያያዘ ዜና የግንቦትያ ከብሔራዊ በዓልነት ቢሰረዝም በትግራይ ክልል ግን ስራ ተዘግቶ በድምቀት ተከብሯል። ከወራት በፊት በጸደቀው የህዝብ በዓላትና የበዓላት አከባበርን ለመወሰን በወጣ አዋጅ መሰረት በልማድ ሲከበር የቆየው ግንቦትያ ብሔራዊ በዓልነቱ ቀርተዋል። በመሆኑም በዚህ እለት የሚዘጋ መንግስታዊና መንግስታዊ ያልሆነ ተቋማት አይኖርም ወይም የሚዘጋ ስራ የለም ተብለዋል። ከፌደራል መንግስቱ አስተዳደሩ ውጭ ሆነው በመላው ትግራይ ክልል ግን ዛሬ ግንቦት ሃያ 2017 ዓ ም ትምህርት ቤቶችን ጨምሮ መላ የመንግስት መስሪያ ቤቶች ዝግ ሆነው በዓሉ በድምቀት ሲከበር ውለዋል። የብልጽግና አክቲቪስቶች እና ፖለቲከኞች ህወሀት በምርጫ ቦርድ ተሰረዘ የሚለውን ዜና እንደ ትልቅ ድል ሲያስተጋቡት መክረማቸው ይገርመኛል ያሉ አንድ የተቃዋሚ ፓርቲ መሪ ፓርቲው በሚፈልገው ፕሬዝዳንት ክልሉን ሙሉ በሙሉ በራሱ መዋቅር ተቆጣጥሮ ማስተዳደሩን በቀጠለበት ሁኔታ ተሸናፊዎቹ ብልጽግናዎች እንዳሸናፊ ለመሆን ሲቃጣቸው ማየት ፈገግ ያሰኛል ብለዋል። ዓወት ዕስራ ጉንበት ንመበል 34 ነው ዓመት እንትናክብር ኩላትና ከም ህዝቢ አብ ትግራይ ናሃለ ደገ በሰሜን ወሎ ዞን አዋስ ተብሎ የሚጠራውን አካባቢ ለመያዝ በብዛት የተንቀሳቀሰው የመከላከያ ከፍተኛ ጉዳት እንደደረሰበት ከስፍራው እየደረሰን መረጃ እያመለክታል። በሌተናል ጀነራል አሰፋ ቸኮል የሚመራውና በሜካናይዝ ደረጃ የታጠቀው የሰሜን ምስራቅ እዝ 801ኛና 802ኛ ኮር ሰራዊት ከሰሞኑ ከበርሳና ከጉባ ላፍቶ ጀምሮ እስከ ጋሸናና ላሊበላ ቀጠና ድረስ ባደረጋቸው ተደጋጋሚ ውጊያዎች ከፍ ያለ ሰብአዊና ማቴሪያላዊ ኪሳራ እንደደረሰበት በአማራ ፋኖ ብሔራዊ ኃይል የወሎ ፋኖ ቃል አቀባይ ገልጸዋል። በተለይ ከትናንት ጀምሮ በፋኖዎች ስር የሚገኘውን አዋስ ተብሎ የሚጠራውን ስትራቴጂክ ቦታ አስለቅቆ ለመያዝ ባደረገው ተደጋጋሚ ሙከራ በመልሰው ማጥቃት ውጊያ አብዛኞቹ ኃይሎች እንዳለቁበትና ከጥቃት የተረፉት ባገኙት አቅጣጫ ተበታትነው እንደጠፉ ቃል አቀባዩ ተናግረዋል። ቃል አቀባዩ አክሎም በቀጠናው የተሰማራው የመከላከያ ክፍለ ጦር በየጊዜው በሚደረገው ውጊያ ተሽመድምዶ የሚይዘው የሚጨብጠውን አጥቷል። በግምገማቸው ላይ አልቻልንም፣ ከፋኖች ጋር መዋጋት ይብቃን፣ መሞት ሰልችቶናል፣ ለችግሩ ሌላ ፖለቲካዊ መፍትሔ ይፈለግ በማለት የተናገሩ የመከላከያ ሰራዊት መስመራዊ መኮንኖች ታፍነው እንደተወሰዱም ከማረክናቸው ወታደሮች ለማረጋገጥ ችለናል ብለዋል። በአሁኑ ሰዓት ውጊያው ጋብ ማለቱን ስትራቴጂካዊዋ አስከተማን በቁጥጥራቸው ስር መሆኗን ቃል አቀባዩ ጨምሮ ገልጸዋል። ይበ እንዲህ እንዳለ በሰሜን ወሎ ጊራና ከተማ በዛሬ ሁለት ከባድ ውጊያ ሲደረግ መዋሉ ነዋሪዎች ተናግረዋል። ውጊያው የተቀሰቀሰው በወሎ ቀጠና የሚንቀሳቀሱት ምስራቅ አማራ ኮር አንድና ኮር ሁለት አህዶች ከባለሽርጡና ከታጠቅ ክፍለ ጦር ጋር በመቀናጀት ወደ ጊራና ከተማ በመግባት በከተማዋ ሰፍረው በነበረው ጥምር ጦር ላይ ድንገተኛ ጥቃት በመፈጸማቸው ነው ተብለዋል። በምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ቃል አቀባይ አርበኛ መሐመድ ሞገስ ከግንባር በሰጠው መግለጫ በቀጠለው የህልውና ተጋድሎ ዛሬ ግንቦት ያቀን 2017 ዓም ባለሽርጡና ታጠቅፍለ ጦሮች ጊራና ከተማ በመግባትና የመከላከያን ግዙፍ ምሽግ በመስበር ከፍ ያለ ድል ተቀዳጅተናል ብለዋል። በድንገተኛ ጥቃቱ ከመከላከያ ኃይሎች በተጨማሪ በርካታ ሚሊሻዎችና አድማ በተናዎች ሰለባ መሆናቸውን የገለጸው ቃል አቀባዩ አስቀድመን የከተማዋን በሮች ዘግተን ስለነበር ከጥቃቱ የተረፈውን ማምለጫ አላገኘም፣ እኛም በቅርብ ርቀት ከተማዋን ከበን እንገኛለን ብለዋል። አርበኛ መሐመድ ሞገስ አክሎም እስካሁን ባለው ሁኔታ በቃላት ልገልጸው የማልችል ሁኔታ ከባድ ጉዳት አድርሰንባቸዋል ውጊያው ጋብ ሲል ዝርዝር መግለጫ እንሰጣለን ብለዋል በሌላ አቅጣጫ በቀጠለው አውደ ውጊያ በወረባቦ ቀጠና የሚንቀሳቀሰው የባለ ሽርጡ ክፍለ ጦር አራተኛ ሻለቃ በአገዛዙ ጥምር ጦር ላይ ድል በመቀዳጀት በስፍራው ሰፍሮ የነበረውን ጥምር ጦር ወደ ቢስቲማ አቅጣጫ እንዲያመልጥ አድርጎታል ብለዋል አስን ጨምሮ በሰሜን ወሎ ዞን በተለያዩ ግንባሮች እየተደረጉ ነው የተባሉትን ውጊያዎች አስመልክቶ እስካሁን ከመከላከያ በኩል የተሰጠ መግለጫም ሆነ ማስተባበያ የለም። የኢትዮጵያ ንግድ ባንክ ሰባት ቢሊዮን ብር አልተዘረፍኩም አለ። የኢትዮጵያ ንግድ ባንክ በትናንትና ዕለት ከባንኩ አካውንት ውስጥ የነበረ ከሰባት ቢሊዮን ብር በላይ ተዘረፈ በሚል በተለያዩ ሚዲያዎች የተሰራጨው ዘገባ ሀሰተኛ ነው ብሏል። ባንኩ ባወጣው መግለጫ ግንቦት 19 ቀን 2017 ዓ.ም የኢትዮጵያ ሚዲያ አገልግሎት ኢኤምኤስ የዜና ማሰራጫ በኢትዮጵያ ንግድ ባንክ አካውንት ውስጥ ተቀምጦ የነበረ ከሰባት 7 ቢሊዮን ብር በላይ መዘረፉ ተገለጸ በሚል እንደ ሰበር ዜና የተላለፈው መልእክት የሐሰት ዘገባ ነው ሲል አስተባብሯል። በሚዲያዎቹ ከተዘገበው በተቃራኒ ከባንኩ ምንም የተዘረፈ ገንዘብ አለመኖሩንና ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ እንደነበረ የጠቀሰው ባንኩ፣ ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓት አጠራጣሪ ግብይት መፈጸሙን ስለደረስንበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው እንዲከሽፍ አድርገናል ብለዋል። የኤምኤስ ጋዜጠኞች ግን በዚህ መግለጫ አይስማሙም። የኤምኤስ ጋዜጠኛ ፋሲሊኒ አለም ባንኩ የሰጠውን መግለጫ ተከትለው በማህበራዊ ትስስር ገጹ በሰጠው አጭር ምላሽ ባንኩ ገንዘቡ ሳይዘረፍ ለመቆጣጠር ተችሏል ያለው ሐሰት ነው። አስተላላፊዎችም ከጠቅላይ ሚኒስትሩ ጋር ፎቶ የተነሱ ዘመን አፈራሽ ባለሀብቶች መሆናቸው እውነት ነው። ከተነቃ ይቀራል በሚል ነው ምርመራው ለማካሄድና ለማድበስበስ እየተሞከረ ያለው ኤምኤስ የሰነድ ማስረጃዎች እጁ ላይ እንዳሉ ሊታወቅ ይገባል ብለዋል። ጋዜጠኛ ፋሲል አክሎ ንግድ ባንክ ገንዘብ ሊወጣ ሲል ደረስኩበት ብሎ መዋሸት አይጠበቅበትም ነበር። ለቀርሻንሽ ትሬዲንግ አራት ቢሊዮን ብር፣ ለኩባንያው ካሸን ሁለት መቶ ሚሊዮን ብር፣ አቶ ግዛቸው ለተባለ የፋይናንስ ደህንነት ሰራተኛ አምስት መቶ ሚሊዮን ብር፣ ለወይዘሮ አፍራን አምሳ ሚሊዮን ብር ተላልፏል። ቀርሻንሽ ትሬዲንግ የማን እንደሆነ አጣርታችሁ ድረሱበት ብለዋል። ልጆቻችን ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን ያቀርባል ሲሉ አቡነ ማትያስ ተማጸኑ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ እርሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዛክሱም ወጨ ጌዛ መንበረ ተክለ ሃይማኖት የቅዱስ ሲኖዶስ ጉባኤ ዛሬ ሲጠናቀቅ ባስተላለፉት መልእክት በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር፣ አለመግባባቶች በውይይት እንዲፈቱ ቤተ ክርስቲያን የሰላም ጥሪዋን ታስተላልፋለች ብለዋል። ግጭት ጥላቻና ደም መፋሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን ያቀርባል ያሉት ፓትሪያርኩ በመላው ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ዓመታዊ ጉባኤውን እንዳጠናቀቀ አስታውቀዋል። ውድ ተመልካቾቻችን አድማጮቻችን፣ ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜና እንዲከታተሉ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።